እስከ ቪዲዮ ፍጻሜ አብራችን ቆዩ። ሰኒና ክብሩን ሰኔና ክብሮን የተገናኙት ከነጽናት ቤት ነው። ተገናኝተውም አንቺ ልጅ ቤት ቀየርሽ ወይ፣ እንዴት ነው ነገሩ፣ ከዚህ ቤት አልወጣም ማልሽ ወይስ እኔ ስለምናፍቅሽ ነው እያለ ይጠይቃታል። እሷ ደግሞ በምን ሂሳብ ነው ራስህን የምታነጻጽረው? እኛ በምን ሂሳብ ነው አንተን ፈልጌ የምመጣው ትለዋለች። አይ ምናልባት ስለምናፍቅሽ ከሆነ እኔ ማልጠላሽ ይላታል። እሷ ደግሞ አይ እኔ እኮ እኔ እራስህን እንዴት እንዴት እንደምታስበው ግራ ገብቶኛል፣ ወደህኝ ባልሆነ አፍቅረህኝ ባልሆነ እያለሽ ጥያቄ በጥያቄ ያደረገችው፣ በሰላም መንገድም ተነጋግረው ነበረ። ከዛም እሷ አጓ ብላ ወጣ ሄደች። አስከፍቻት ነው እንዴ ወጣ የሄደችው እያለ ክብሮን ራሱን እያንሰላሰለ ነበር። ስልኳን ረስተው ሄዳ ነበረ። ክብሮንም ከክላሱ ቁጭ ብሎ አስቀይሚያት ነው እያለ በማሰብ እያንሰላሰለ እያለ ኪራ መጣ። ኪራ መጦም ሰኒኮደውላ በሌላ ስልክ ስልኩን እንድታቀብሉኛለች ይለዋል። እኔማ ከዛ ቤት ነገር ፍለጋ በምንም ታምራ አልሄድም። ከፈለጋችሁ እናንተ ውሰዱላት ያለዛ ደሞ መጣ ትውሰደው እያለው ነበረ። ኪራም ከጽናት ጋር ምን ሄድበታለን ወስደህ አድርስላት ቢለውም ክብሮም መሄድ አልቻለም። አልሄድም እያለ ማንገራገር ጀመረ። አልተመቸውም። አስከፍቶ ስለሰደዳትም እንደሆነ አላቅም፣ ብቻ አልተመቸውም። ማድረስ አልፈለገም። ጽናትም ከሳሎን ቁጭ ብላ ነበረ። ከሳሎን ቁጭ ብላ መሄድ ፈልጋለች። ደግሞ የሰኒ ስልክ አሳስቧታል። ሰኒ ምን ሆና ይሆን ስልክ አታነሳም? ስልኳንስ እዚህ ጥለው ይሄድች እያልች እያንሰላሰልች እያለ ኪራ ካጠገቧ መጣና ስልኩን አድርሰንላት እኛ ከምንፈልገው ቦታ ነገ እንሄዳለን፣ ዛሬ እናድርስላት ስልኳን ይላታል። ጽናትም የው የጓደኛዋን ነገር ማስከፋት ስለማትፈልግ ከቀጠሮዋ ቀርታ ስልኩን እናድርስላት ብላ ተስማማች። የው ቢደብራትም መናገር አልፈለገችም ነበረ። ከዛም ክብሮን ከሳሎን መጣና፣ በቃ ከቀጠሯችሁ እህትና ወንድሞቼ ከምትቀሩ እኔ ስልኩን ላድርስላት ይላቸዋል። ጽናትም ዘላ ቀፍ አደረገችው። የኔ ውድ፣ እንደዚህ ከፍቶሽ እያለነው እቀራለሁ ያልሽኝ ነበር ይላታል ኪራ ክብሮኑ ሀሳቡን ቀይሮ ከሳሎን ሄደና እህትና ወንድሞቼ ከሚደብራችሁ ስልኩን ያደርስላታለሁ፣ ይላቸዋል። በጣም ደስ አላቸው። ከዛ በኋላ እሱም ስልኩን ይዞ ሄደ። ከሰኒ ቤት አንኳኩቶ ሲከፍተው ምን ፈልገህ መጣ በተለየ መንገድ ሰላምታውን አቅርባ፣ ስልኩ ልሰጥሽ ነው የመጣሁት። ዛሬ ምንድነው ሰላማዊ ሰው ሆንሽ እሳይ ይላታል ክብሮን። ሰኒም አዎ፣ አሁን ትገባለህ ወይስ ትወጣለህ ትለዋለ፣ ስልኳን ከተቀበለች በኋላ። ያው ዝናብ ነው ይባባላሉ። ዝናቡ ከመጀመሩ በፊት እኔ ልሂድ ብሎ ቢወጣም ዝናብ ደብድቦት ግን ተመለሰ። አሁን ቅርትለኛለች ለኛለች ብለህ ነው አሁን ወጣ ይሄድሆ ብላ በሩን ሳዘገው፣ ሰውየው ተመልሶ በዝናብ ተደብድቦ መጣ። አሁን በርዶኛል፣ ምን ይሻለኛል? እስኪባራልኝ እዚህ ልቆይላታል ሰኒም ምን ያድር እዚህ ጋበዘችው። የሚለበስ ነገር አመጣላለሁ እዚው ተኛ ብላ ለመጀመሪያ ጊዜ ወንድ ልጅ ከቤቷ ምን አስተኛች። ናሆሜና ምሩም ዝናብ መቷቸው ነበርና፣ አንተ ቢበርድሃል የሚበላ የሚጠጣ ነገር ትኩስ ነገር ላዘጋጅልህ ትለዋለች። ዝም ብለሽ ቅፍ አድርጊኝ እኔ ዝናብ ደብድቦኛል ይላት። ቤቱ በዝናብ የተናወጠ ነበርና፣ ሁሉም ዝናብ ተደብድበዋል። ቀኑ የዝናብ ነው። እናም አሁን ምግብ አልፈልግም ወይም የሚጠጣ ነገር አልፈልግም እቀፊኝ ሲላት፣ እሷ በቃ የሚበላ ወይም የሚጠጣ የሆነ ነገር ያስፈልጋል ብላ ወደ ጓዳም ገባች። ናሆሜም እዚህ በኋላ ዝናብ እደበደባለሁ እንደዚህ የምትንከባከቢ ከሆነ ይላታል። ክብሮን ሰኒ ውጣ በጊዜ አለችው። በጊዜ ውጣ፣ ሰው ሳይመጣ ውጣ ተብሎ በጠዋቱ መጥቶ ከነኪራ ጋር እያወራ ነበረ። ከነኪራ ጋርም ሰኒ እኮ መጠርቢያ ይጀነው የማድረው ወደ እኔ ክላስ እንዳትመጣ የማታ ህልማ ያለሁ ብላለችኝ እያሉ እየተሳሳቁም ነበረ። አሁን ሰላም ወርዷል፣ ሰኒ ይመጣለሁ ብለኛለች ትላቸዋለች አለች። ከዚህ በኋላ እኔ ነገር አልፈልግም ወደ ክላስ የገብቸልተኛ ይላል ክብሮን። ካልሲውንም ትቶት እንደመጣ ካልሲውን አንድ እግር ካልሲ ረስቶ እንደመጣ ነገራቸው። እነሱም እየተሳሳቁ ነበረ። በመሀል ሰኒ መጣች። ሰኒ መጣም እየተሳሳቁም ነበረ። የሆነ ተረት እያወራት ነበረ። እሱን ሲያወራትም ተናደደች። እሱ ልህቃህ ብላ ወረወረችለት። ጽናት ካልሲ እኮ መጣልኝ። ሰኒ እኮ የሆነ ትእዛዝ አክባሪ ታማኝ ናት ትለዋለች በሌላ በኩል እምሩ ሳሎን ላይ ተቀምጣ መድኃኒቷን እየወሰደች ነበረ። መድኃኒቷን እየወሰደች እያለ አማቲቱ በድንገት መጣች። መድኃኒቱን እየከፈተች እያለ ገና ሳትወስደው አማቲቱ ስትመጣ ደነገጠች፣ ተርበተበተች። ልጄ ምን ሆነሽ ነው ትላታለች። አይ የራስ ምታት መድኃኒት እየወሰድኩ ነው ትላታለች። እናቲቱም አይ የራስ ምታት አታስለምጅው፣ ተለመደ ጥሩ አይደለም ትላታለች። እና እንዴት ነው ጥየሽ እኮ ጠፋ ትላታለች። በመሀል ብዙ ብዙ ነገር አወሩ። አሁን ቡና ላፍላልሽ፣ አሁን ምግብ ላቅርብልሽ እያለችም እምሩ ስትርበተበት ነበረ። ልጅ አትጨነቂ፣ አሁን በዚህ ዘመን ሰው ሰውን ማክበር በጠፋበት ጊዜ እንደዚህ አይናፋርና ሰው አክባር የሆነ ሰው የት ይገኛል እያለች አንቺ ውብ እንደሆንሽና አስተዋይ እንደሆንሽ። በሌላ በኩል የሰኒህት ደወለች እህቴ ደህና ነሽ ወይ? ያላንቺን አፍቆት እኔ ጋር ደህና ነኝ እያለች በፍቅር እያወሩ ነበረ። መጨረሻ ላይ ግን ሰዎች እንዳትቀርብና ማንንም ማመን እንደሌለባት እየመከረቻት ነበረ። ሰኒም አይ በቃ እህቴ ሁሉም ሰውኮ አንድ አይደለም፣ አሁንኮ ሰው ሁሉ አንድ አይደለም እያልሽ መከራከር ጀመረች። እህቲቱን በፍጹም ሌላ ሰው እንዳትቀርብ ያለቻት ማይልኝ ማለቻት። እህቴ ሙች ከዚህ በኋላ ሰው አልቀርብም ብላ ማለችላት። ያው ሰኒ ነገሩን ሁሉ አምኖ መቀበል ቢከብዳትም እህቴ ስለምትወዳት ግን ትእዛዟን ፈጽማላት አለች። ሰኒም ያን ስልክ ከዘጋች በኋላ ሰላም ነስቷት ነበርና፣ ካፌ ሄደች። ካፌ ሄዳም ጽናት ብደውልላት ስልክ ልታነሳላት አልቻለችም። ጽናትዬ ተይኝ እባክሽን፣ እኔ ከእናንተ መራቅ ነው የምፈልገው። ማንንም አልፈልግም ቅዱሴ ፊት ለፊቷ ነበረና ሰንዬ የምን ሆነሽ ነው ይላታል። ምን ሆኛለሁ እነ ተዘጋ ግድግዳ ውስጥ እየኖርሁኝ ምን ሰላም አለኝ ብለህ ነው እያለች ለመናገር ሞከረች። እነ ጽናትን የመሰለ ምርጥ ምርጥ ጓደኛ እያለች ለምንድነው የደበረች ይላታል። እኔ በጣም ደብሮኛል ብላ ጥላው ሄደች። ለምን አተውኝም ብላ ጥላው ሄደች። እሱም ያለባትን ሂሳብ ከፍሎ ተከትሏት ወጣ። በሌላ በኩል ደግሞ ጽናትና ኪራ ከአንድ ላይ ሆነው በቃ በርዶኛል እንተኛ እንተኛ እየተባባሉ ነበር። ሳሎኑ አህያ የወለደበት መስሏል። ሳሎኑን ሳላስተካክል አልተኛ ማለት ጽናት ኪራም እኔ አስተካክለዋለሁ፣ አንቺ ተኝልኝ። ስተኝ ደግሞ እንዴት እንደምታምሪ እያለ እየደባበሳት እያቀፋትና እየሳማትም ነበረ። ድራማው ከዚህ ጋር ተጠናቀቀ። ትተኛለሽ፣ ታምሮብሻል፣ ተውበሻል እያላት እያሞጋገሳት ነበር። ከዚህ ድራማ ላይ አዲስ ነገር ሳይፈጠር አልቀረም። የምሩ ነገርስ እንዴት ይሆን ይሆን? የጽናት ነገርስ የፊት መለወጥ ምን ይሆን ይሆን? የባህሪ ለውጥና የፊት ማኮፍኮፍ የሆነ ነገር ይታያል። እርግዝና የተከሰተም ይመስላል። በቀጣይ ድራማ ወደ የት እየሄደ ይሆን? ሰላም፣ ጤና፣ ፍቅር የቻናለ ቤተሰቦች ተመኘሁላችሁ። አብዝቼ ወዳችኋለሁ። መልካም የሥራ ጊዜ